በወልድ በኩል ወደ አብ እንቀርባለን የሚለው የሚለውን ትምህርት የምናመቻምቸው አይደለም። ይህ እዚህ ላይ በጣም ጋይዝ ይህንን በጣም ማወቅ አለብን። አንዳንድ ነገሮች በጣም መሰረታዊ ነገሮች ስለሆኑ አይታለፉም። አይታለፉ አሁን አንዳንድ ሰዎች እንደው በወልድ በኩል ወደ አብ መቅረብ የሚለው እንኳን ትንሽ አረበይ በወልድ በኩል ወደ አብ መቅረብ የሚለው ማለት ካልተቀበልከው ተጠፋበታል ሞትን ትሸምታለ እ ምንም ምንም የሚፈጠር ነገር ይ ይህን አሁን ልካ ብትል ራሱ እንዴት ትገደዋል። ቅዱሳት መጽሐፍት ሁሉ በግልጽ የሚናገሩለት አባቶች ሁሉ በግልጽ የሚያስተምሩበትን ትምህርት ብርግ ብል አንተ ደ እንደዚህ የሚባል ነገር የለም። እንደዚ የሚሉ ሰዎች ስላሉ እንደዚ የሚሉ ሰዎች ይሰራሉ ሲሆን አንድ ሰው ማቻል ቅርተ አስተምራሉ ምናምን ስለሚሉ እና አስቸጋሪ በወልድ በኩል ወደ እግዚአብሔር መቅረብ አለ። አብ ከሳበው በቀር ወደ እኔ የሚመጣ ማንም የለም አለ ጌታ ኢየሱስ። አብ ከሳበው በቀር ወደ እኔ የሚመጣ የለም ሶ አብ ከሳበው በቀር ወደ እኔ የሚመጣ የለም ስላለ ስላለ ሶ በወልድ ወደ አብ መቅረብ የሚለው አስፈል ያን አይደለም፣ የሚያስፈል ነገር አይደለም። አብ ከሳበው በቀር ሲል ቀጣ ጥቅሱን እንንበርከቶ ከተባለ የይተወሮ ስለ አይሁዳውያን ስለ አይሁዳውያን ከምን አንፃር? አብ ከሳቦ በቀር ወደ እኔ የሚመጣ የለም ሲል ስለዛ ወደ ወልድ ልጅ ለመቅረብ አብ ግዴታ ሊሰባቸው ይገባል ማለት ነው። አብ ምንድነው አብ ካልሳባቸው ግን ወደ ኢየሱስ አይመጡም ሰዎች ማለት ነው። ስለዛ ሰዎች ወደ ኢየሱስ ያልመጡት ለካስ አብ ሳይሰባቸው ቀርቶ ነው ምናምን እንድትሉ አይደለም። ይልቁንም አይሁዳን በሰዓቱ ቅዱሳት መጽሐፍትን ያነባሉ ብሉያትን ከእግዚአብሔር የሚማሩ ናቸው። ቅዱሳት መጻሕፍት ደግሞ ጠቅላላ የሚሰብኩት ስለ ክርስቶስ ኢየሱስ ነው። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ እንደተናገረው እናንተ በመጻሕፍት ሕይወት ማግኘት እንደሚቻል ይመስላችኋል፣ እነርሱ ሁሉ ግን መጽሐፍት ሁሉ ማለት ነው ስለ እኔ ይናገራሉ፣ ይመሰክራሉ አለ። ስለ እርሱ የሚመሰክሩ ከሆኑ ቅዱሳት መጽሐፍት ሁሉ ሰው ከእግዚአብሔር ከተማረ የምርም እግዚአብሔርን የሚከተል የሚያመልክ ሰው ከሆነ አንድ አይሁዳዊ ማለት ነው። የምርም እንደዛ ከሆነ በብሉይ ኪዳን ያሉ መጽሐፍትን ማወቅ አለበት። ከዛ ደግሞ የእግዚአብሔር ድምፅ መስማት አለበት፣ አብን መከተል አለበት። የምርም እግዚአብሔርን ሲከተል አብን የሚከተል ከሆነ ማንን ይከተላል? ወልድን ደግሞ ይከተላል። አየህ፣ ከአብ የሰማ የተማረ ወደ ማን ሄዳል? ወደ ክርስቶስ። ምክንያቱም መጽሐፍቱ ሁሉ የሚጠቁሙት ክርስቶስ ኢየሱስን ነው። ክርስቶስ የመጣው ከአብ ስለሆነ አብን የሚቀበል ሰው አዎ ክርስቶስ እውነተኛ እንደሆነ ይቀበላል። ምክንያቱም ኢየሱስን የላከው ራሱ አብ ስለሆነ ማለት ነው። አብ ከሳበው በቀር ወደ እኔ ሊመጣ የሚችል ለሚለው እንደዚህ ነው፣ ሌላ ነገር አይደለም። ለምሮ ከዛው ጥቅስ እዩት ዮሐንስ 644 ላይ ነው። የላከኛው ከሳቡ በቀር ወደ እኔ ሊመጣ የሚችል የለም እኔም በመጨረሻው ቀን አስነሳዋለሁ ይልና ቁጥር 45 ላይ ሁሉም ከእግዚ አብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል ከማን የተማሩ ከእግዚአብሔር የተማሩ ይሆናል ስለዚህ ከእግዚአብሔር ከተማረ አንድ ሰው ወደ ማን ይጠጋል ወደ ክርስቶስ አይ ወደ ወደ ክርስቶስ የሚጠቁም ነው የእግዚአብሔር ትምህርት ስለዚህ ምን ማን እንግዲህ ከአብ የሰማ የተማረ ምን ሁሉ ወደ እኔ ይመጣል ወደ እኔ ስለዚህ አብ ከሳቦ በቀር ሲል ምን ማለት ነው? ከአብ የሰማ የተማረ አይሁዳውያንን ያው እነርሱ ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ ተነግሮላቸው ነበርና እንደዚህ ያደረጉ አሁን በዋናነት የሚያመለክተው እሱም አሁን እዚህ ክፍል ላይ ማለት ነው አሁን ውስጥ መለክቱ ከዚህ አንጻር የሚታየ እና ለማንኛውም ግን ምንም ሆነ ምን ሌላም ትርጉምም ሊኖረው ይችላል ኩርስ እና ቢኖረውም ሌላ ትርጉምም ቢኖረውም ግን በክርስቶስ በኩል ወደ አብ መቅረብ የሚለውን ነገር ግን ማለት በምንም የሚተካ በ ያ ራሱ ሊችሉ ራሱን የቻለ ትልቅ የሆነ እምነታችን ነው። በወልድ ወደ አብ መቅረብ የሚለው በወልድ ወደ አብ መቅረብ ግን እንዴት ነው? በወልድ ወደ አብ መቅረብ እግዚአብሔር ልጁ ኢየሱስ ክርስቶስን ላከው። ከዛ በኋላ በዮሐንስ ወንጌል ምዕራፍ አንድ ላይ እንደተነገረው ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል አይደል? ክርስቶስ ኢየሱስን ለተቀበሉት ለእነርሱ ኢየሱስ ምን ሰጣቸው? የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ርቀን ርቆ የነበረ አንድ ሰው የእግዚአብሔር ልጅ ስልጣን የእግዚአብሔር ልጅነትን ስልጣን የሚያገኘው በክርስቶስ ከሆነ ክርስቶስን በመቀበል ከሆነ የእግዚአብሔር ልጅ የሚሆን። ስለዚህ የእግዚአብሔር ልጅ የሆነው ራሱ የክርስቶስን በመቀበል ነው። ስለዚህ በወልድ በኩል ነው። በቃ እግዚአብሔር የሚቆም አይደል? አዎ፣ በወልድ በኩል አሁን በወልድ በኩል ሲባል እንዴት ነው? ወልድ ጌታችን ኢየሱስ አንደኛ ሰው ሆኖ መጥቷል። የኛ ነው፣ ስጋ ነው። የኛኑ ስጋ የነሳው በእርሱ በኩል ከእግዜር ጋር እንድንታረቅና ድል እንድንነሳ ለዘላለምን በህይወትም እንድንኖርም ጭምር ነው። ስለዛ ክርስቶስ መቶ ስጋውን ህግ ሙሉ ፈጸመ፣ ዘንሞተ ተቀበረ፣ በሶስተኛው ቀን ከሙታን ተሪቶ ተነሳ፣ አርባኛው ቀን አረገ፣ በአምሳኛው ቀን ቅዱሱ መንፈሱን ላከ። በአባቱ የተቀምጠ ወገን እርሱ ለዘላለም ይኖራል እስከ ዳግም ምጽአቱ። እንግዲህ እና ጌታችንና መድኃኒታችን ክርስቶስ ኢየሱስ በእርሱ በኩል ተብሎ ሲነገርለት ከሰራው ከዚህ የማዳን ስራው ማንጻር ጭምር እንደሆነ ልብ ይለዋል ልናቀው ልንረዳው ይገባል ሁላችን በእርሱ ስራ ወደ አብ መግባት አለን ይላል በእርሱ ስራ በማን በጌታችን በክርስቶስ ኢየሱስ ስራ ኤፌሶን ምዕራፍ ሁለት ላይ ይቃላል እንደዚህ ይላል ሀሳቡን ብለን እንድትረዱት ከላይ ጀምራችሁ አንዱ ስለ አይሁዳውያንና ስለ አህዛብ ስለ ግሪክ ሰዎች ያነሳና የግሪክ ሰዎች ወይም እነዚህ አህዛብ የሚባሉት ከእግዚአብሔር ርቀው ይኖሩ ነበረ። አይሁዳውያንም ምንም እንኳን የእግዚአብሔር ሕዝብ ተብሎ ቢጠሩም ቢታወቁም፣ ግን ደግሞ ሁሉም በኃጢአት የተበከለ ስለሆነ በራሳችን ዳንን ማለት በማይችሉበት ደረጃ ውስጥ ስለወደቁ በሮሚ ምዕራፍ ሶስት ላይ እንደተናገረውን ጳውሎስ ስለ ኃጢአት ጉዳይ ሁሉንም ከኃጢአት በታችን ብሆኑ አስቀደመን ከሰናቸዋል ስላለን ጳውሎስ ማለት ነው። ሶ አይሁዳውያንም አህዛብ ሁሉም ከኃጢአት በታች ሆኖ እርስ በርስ ደግሞ ተጣልተዋል እንጂ አይሁዳውያንና አህዛብም አይሁዳውያን አህዛብ ምን ይሏቸዋል? እነ ኃጢአተኞቹ ያልተገረዛችሁ ይሏቸዋል። እና ማንም አህዛብ ያልተገረዙ ቆላፋ ናቸው። እና ሁለቱም ደግሞ ምንድን ነው? በመካከላችሁ ጥል አለ። የጥል ግርግዳ አለ በአይሁዳውያን እና በአህዛብ መካከል ጭምር ማለት ነው። እና አይቀላቀሉም። አሁን አይሁዳውያን ከአህዛብ ጋር ሁ አይቀላቀሉም። አብራዊ በራ ምናምን ትልቅ የጥል ግርግዳ አለ። የተገረዘ ካልተገረዘ ጋር ህብረት አያደርግም። እሺ ይህን እያነሳ